ቀላ ለሁሉም ሰው ደውዬ መናገር ስለማልችል በሰላሳ ዱባይ ላይ የሰርግ የቀለበት ፕሮግራም እርገጠው፣ እርገጠው፣ እርገጠው። እንግዲህ በሰላሳ ዱባይ ላይ አብርሽና ሩታ ግሬስ ፋሚሊ፣ ግሬስ ፋሚሊ፣ እርገጠው፣ እርገጠው ይባልለት ነው። እንግዲህ የተወደዳችሁና የተከበራችሁ ቆይ፣ ዞርሽ፣ ዞርሽ፣ ዞርሽ፣ ቤተሰቦቻችን ማለት ነው ማለት ነው። እኔና ያየሩት ታየ ከየትኛውም ሀገር ከካናዳ ሊሆን ይችላል ከአሜሪካ ስዊዘርላንድ፣ እንዲሁም የተለያየ አውሮፓ ሀገር፣ አረብ ሀገራት ያላችሁ በሙሉ ተጋብዛችኋል። ሁላችሁም ማለት ነው። ካሚ አንዲ ይሄን ደስታ እስኪ ኮሜንት ላይ አጨናንቁት እንዳለ ግሬዝ ፋሚሊ እንዲ እርገጠው እርገጠው ዛሬ ነው። ሰላም ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ ግሬስ ፋሚሊ እንደምን አላችሁልኝ? እንደምናችሁ። ሀያ ሦስት ሺህ ቤተሰብ ሁላችሁንም አመሰግናችኋለሁ። አሁንም ፍቅራችሁ አይለየኝ፣ እወዳችኋለሁ። ዛሬ እንግዲህ እሩታና አብርሽ እንደው ከነዳኒና ከነጽጌሮ ጽጌሮ ያልርቀው አሪፍ አሪፍ ጊዜ እያሳለፉ ነው፣ ትላንትም ዛሬም ማለት ነው። ዛሬ ደግሞ ይበልጥ ይበልጥ ይበልጥ ይበልጥ ደመቅ ያለ ይመስለኛል። ምክንያቱም አብርሽና ሩታ ወደማይቀርበት ወደ ዱባይ የሳይ የሳይ የሳይ እስኪ የሩታንም እንትን አብረን እናየዋለን። አብርሽ እንግዲህ ምርጥ ሰርፕራይዝ ነው ያደረከው። ተመችቶናል አደል ቤተሰቦች? እንዴ ነው ሀገራት ልንገባ ስለምንችል እ ፍቃዱ ሆነ በዛው ልንቀር እንችላለን፣ እና የሩታ መጣችለት፣ መጣችለ! እንዲህ እንደው ቤተሰቦች የሰው ደስታ ከሆነላችሁ ባካችሁ ደስ ብሎናል፣ ደስ ብሎናል አይቀርም በሉለ። ኮሜንት ላይ እንዲህ ማን ይቀራል? እንበሰው ደስታ የምትደሰት ከሆነ ሁላችሁም ወደ ላይኩ ወደ ላይኩ ታች ታች ታች፣ ላይክ እያደረጋችሁ ልዬ ላውራክ ጠረጴዛ ላይ ያስቀመጥከው አልነገረኝም ነበረ። በቃ ሁሉን ነገር አስተካክላሉ አታስቢ ምናምን አለኝ። እሺ በአንድ ቀን እንደዚህ ይሆናል? እኔ አልጠበኩም። አብርሽ አብርሽ እንዲህ በጣም ነው የኮራንበ ግሬስ ፋሚሊ መንኩም ነበረ። ያው እግዚአብሔር ታምሩን ደግሞ ሲያሳየን አይደለም በአንድ ቀን በአንድ ደቂቃም ሊሆን ይችላል እና እንግዲህ የፈጣሪ ፍቃድ ሆኖ ነው ይህን ነገር የሆነው ማለት ነው። በጣም ደስ ብሎኛል። በጣም ደስ ብሎኛል። እጅግ እጅግ በጣም ደስ ብሎኛል እና ደግሞ በቃ ወረቀት ግን፣ እኔ እዚህ ጋር ደጋግሜ እያልኩት ያለሁት ነገር ከሜሪ ከዳኒ ከጽጌ መራቅ አለባቸው እነዚህ ልጆች። በእኔ ሀሳብ የምትስማሙ እስኪ እንደ በጣም ነው የሚደብረው ማለት ሁልጊዜ እየተጣሉ ምናምን። እነዚ ልጆች ከመጡ በኋላ በቃ ደባሪ ህይወት ነው የነበራቸው። ስለዚህ ሁላችንም ተማምነን በአስር ጣታችን ፈርመን የምንወስነው ነገር በቃ መኖር የለባቸውም። እነዛ ልጆች ላይ ሁሉም ነገር ቀኗዋለ ምናምን እና በጣም ደስ አለኝ ስሮጥ ከዛ ስለደወልኩለት መንገድ ላይ ብታያት ምን አለኝ፣ ተዋት ብቻ ሆነ። ሎተሪ ደረሳት፣ ከሎተሪ ይበልጣል፣ ሊደርሳትም ይችላል። ውስጣችሁ ደስተኛ ስትሆኑ እና ውስጣችሁ ንጹህ ሲሆን ይኖራሉ። አታስብ፣ የሎተሪውም እድል ይደርስሻል። በቃ ከዚህ በላይ እንደው የሩታ ደስታ ስለተመለሰ በጣም ደስ ብሎኛል። እኔ ራሱ በጣም ነው ደስ ያለኝ። ቤተሰቦች እንዲህ ማን ማን እንዲመጣ ትፈልጊያለሽ? ሁላችሁም አንቀርም አንቀርም በኮሜንት ላይ እንዲህ አይቀርም። ሁላችሁም ነው ፈታ እንላለን እንዝናናለን፣ ምናምን ደስተኛ ያወራኝም አብርሽ ቀኑ ሲደርስ ንገረን እያሉኝ ነበረ። ቀኑን እንግዲህ በውጭዎች ሰላሳ ቻው ኢትዮጵያ እያለን በውጮች በውጮች ማለት በእኛ ስንት ነው ማለት ነው? አሁን በእኛ ስንት ነው ቀኑ ማለት ነው? በእኛ ቀን ስንት ነው የሚሆነው? ምን አይነት ስሜት የተሰማ? ባይዛዊ ማለት ነው። አቤል መሄድ አለብን። ይቀራል እንዴ አቴርም ከኛ ጋር ሄዳለሁ እንዴሻንጣ ተገኝቶ ነው አይ ፋሚሊዎች እግዚአብሔር ካለ እንግዲህ አቤልንም ብሄድ ደስ ይለናል። ፈጣሪ ካለ ይሄዳል እንግዲህ አረን ታሪፍ ይደብረዋል በእርግጠኝነት ማለት ነው። እና ፋሚሊዎቻችን እንግዲህ ስለ ነገ ነግራችኋለሁ እያልኩት የነበረው አንድ ስልክ ነበር፣ ምጠብቀው የሆነ ስልክ እስኪደወልልኝ ድረስ፣ ያ ነገርም ተሳክቷል። እንግዲህ ከፈጣሪ ጋር የሩታ የውስጧን የልቧን አይቶ ፈጣሪ አሳክቶታል ማለት ነው። አሜን በሉ ልመርቃችሁ። እንደ አብረሽ አይነት ባል ይስጣችሁ። እንደዚህ የሚያስደስት የሚያስደስት እንዲህ በጣም ነው ደስ ያላት ማለት። እንደዚህ አይነት ፈገግታ እንደዚህ አይነት ደስታ ከአይኑ ወርቆ ነበር። እጅግ በጣም ጊዜ በጣም ብዙ ጊዜ ሆነኝ፣ ሩታ እንደዚህ እየሳቀች ካየዋት እና አብረሽዬ፣ ከልብ ከልብ እናመሰግናለን፣ ደስታችሁን ስለመለሳችሁት። ግሬስ ፋሚሊ ወደፊት ወደ ዱባይ ይላል እና ፋሚሊዎቼ ቃል የለኝም። እና እየሳኩ ነው የመጣሁት። እና እኔ እንጃ ምን ብዬ አስረዳ፣ ብቻ እኔ እንጃ በአንድ ቀን ነገሮች እንደዚህ በአንዴ ይስተካከላሉ ብዬ አልጠበኩም ነበረ። ዋናው መሳካቱ ነው፣ አርን የሚፈለገው፣ ዋናው መሳካቱ ነው። ስለዚህ ፈጣሪም ረቶናል ማለት ነው። ፋሚሊዎቼ እንግዲህ አንድ ነገር ብያ አለውኝ እዛ የትኛውም ሰው መምጣት ይችላል እንደምትመጡም እርግጠኛ ነኝ የቀለበት ፕሮግራም ነው የሚኖረን ሁለታችንም ቀለበት የምናደርግበት እንዲሁም ደግሞ ከብዙ ሀገር የሚመጡ ወደቶቻችንን የምናገኝበት ቆይታ ነው ማለት ነው የሚሆነው ስለዚህ ዱባይ የምትገኙ የግሬስ ፋሚሊዎች እንግዲህ ዩቲዩብ መስራት የምትፈልጉ ሰዎች እድሉ እንዳያመልጣችሁ ምክንያቱም እዛ ሂዳችሁ ቀርጻችሁ የእናንተን መጀመሪያ ወይ ብሎግ ወይ የተለያየ ነገር መጀመር ትችላላችሁ። ይመስለኛል እንደዛ ምን ታስባላችሁ? ምክንያቱም እዛ በቦታው ሁናችሁ ይህን እድል እንደዚህ አይነት እድል በጣም ከብዙ አንድ ነው። ምክንያቱም አሁን ዱባይ ላይ እነሱ እነሱ ወዳሉበት ቦታ ይጠቁማችኋል። ስለዚህ እንደዚህ ከማዳም ቤት ወጥቼ እንደዚህ እንደዚህ አድርጌ ነው ምናም ምናም ብላችሁ ቭሎግ ብትይዙ ያው ዩቲዩብ መስራት የምትፈልጉ ሰዎች አሁን የተቆራረጠ ቪዲዮ ምናምን የምትለቁ ሰዎች በዚህ የመጀመሪያ ቪዲዮችሁን መስራት ትችላላችሁ። እንደ ሀሳብ ነው። ምን ይመስላችኋል እናንተ? ስስኪ ኮሜንት ላይ ተወያዩበት። ማንም ሰው እንዳይቀር በጣም እንወዳችኋለን። በጣም ነው የምናከብራችሁ። ከዛ ባለፈ ደግሞ ፋሚሊዎች፣ ከዛ ስንመለስ ደግሞ እዛ ፎቶ ፕሮግራም እና የቀለበት ፕሮግራም አለ። እዚህ ደግሞ ከፋሚሊ ጋር ደግሞ ቆይታ ይኖረናል። ስለዚህ ፋሚሊዎች፣ ሁለት ሶስት ወር ማለት ነው በቃ የደስታ ነው የደስታ ጊዜ የኢንጆይ ጊዜ ነው። ከዛም በኋላ ደግሞ ብዙ ደስታዎች ሊኖሩም ሊመጡ የሚችላሉ ብዬ አስባለኝ ማለት ነው። አንድ የሆነ መንገድ ከተከፈታላችሁ የሆነ በረከት መምጣት ከጀመረ ሁሉም ይመጣል። ዝናቡነኝ ነው እና ከዚህ በላይ ብዙ የሚያስታስቱ ነገሮች እኛ ህይወት ውስጥ ይኖራሉ ብዬ ተስፋ አደርጋለሁ። ከፈጣሪ ጋር ያዘንባቸው። እንግዲህ ቤተሰቦቼ እንዳልኳችሁ ነው እናንተ እዛ ቦታ ላይ ተገኝታችሁ ማለት አሁን ቪዲዮን እያየሁ መስራት ስላልቻልኩ ነው አሁን ለምሳሌ ቭሎግ ማድረግ ትችላላችሁ እንደዚህ አይነት ስጦታ ሰጠን ብላችሁ ማለት ነው በስጦታው ዩቲዩብ ቪዲዮ መስራት ትችላላችሁ ምክንያቱም በጣም ብዙ እይታ ነው ሊኖረው የሚችለው በሰዓቱ እኔእንጃ እኔ እንዴት ብዬ ልግለጽ ላችሁ መስላችሁ ስለዚህ ምን እናርግ መሰላችሁ? ቴሌግራም ዩዘርኔም እንትንላችኋለሁ ምን አይነት ፍሎግ እንደሚሰራ እናወራለን። እታች ጽፍላችኋለሁ ኮሜንት ላይ ወይ ደግሞ ዲስክሪቢሽን ላይ፣ እዚህም ጋር ጽፍላችኋለሁ፣ በደንብ እናወራለን። ፋሚሊዎች እንደዚህ አይነት እድል ሊያመልጣችሁ አይገባም። ለምሳሌ እኔ እነ ማልበላችሁ እነልጅ እነ ልጅ ቶፊቅ፣ እነ ማን ነበረ ስሟ ቡታጅራ እነ የተንቢ የወጡት ከአረብ ሀገር ነው እነዚህን ልጆች ራሱ ይዘዋችሁ የወጡት ከዛ ነው ስለዚህ የመጀመሪያ ዩቲዩብ ቪዲዮችሁ እንደዛ ከሰራችሁ ሌላው ነገር ቀለል ቀለል እያላችሁ ነው የሚሄደው ስለዚህ በደንብ እንወያይበታለን ኮሜንት ላይ ያስቀምጥላችኋለሁ ኧረ ነቃ ነቃ እንበል እንዴ ነቃ ነቃ እንበል የደበረን የተከዝንባቸው ጊዜያቶችን የምንክስበት ዘመን ይሆንልናል ብለን በጣም ደስ ይለናል። ግሬስ ፋሚሊዎቻችንም ደግሞ ከዛ በፊት በእኛ ያዘናችሁ ምን ይሆን ይችላል፣ በእኔ ያዘናችሁ፣ እንግዲህ ከዚህ በኋላ የምትካሱበት ደስተኛ የምትሆኑበት ታይም ይኖረናል። ሁልጊዜ እኛን ቪዲዮ ስታየው በናፍቆት ሳትሳቀቁ በደስ እውነት ነው፣ እውነት ነው። በደንብ እናየዋለን። ስለ ድራማ ምናምን የሚባለው ነገር ቀርቶ አሪፍ የሆነ ጥሩ የሆነ ጊዜ ብታሳለፉ እዛ ሄዳችሁ ለእኛም ደስታ ነው ለእኛም ደስታ ነው። ያልኳችሁን በደንብ አስቡበት ግሬስ ፋሚሊ። ወደፊት ሰብስክራይብ ያደረጋችሁ